ሰላም አለይኩም ወራሕመቱላሂ በረካቱ። በዚህ አሁን በምሰራው ቪዲዮ አንዳንድ ዑስታዝ ነን ብላችሁ የተቀመጣችሁ ስርዓት እንድትይዙ አለበለዚያ ግን ወላሂ ነው የምላችሁ። አለበለዚያ እያንዳንዱ የምትናገሩትን ነገር ቪዲዮን በማስደገፍ ለህዝብ ኢዕላን እንዲወጣ አደባባይ እንዲወጣ እንደሚደረግ ልታውቁ ይገባል። ከጊዜ በኋላ ራሳችሁን በጣም ቆልላችሁ የምታዩ ምናልባት የተወሰነ ተከታይ አግኝታችሁ ሊሆን ይችላል በጣም መረን እየጣሳችሁ ያለፋችሁ ያላችሁ ወንድሞች አላችሁ ተጠንቀቁ ስርዓት ያዙ ይህንን ያልኩበት ምክንያት አለኝ ምክንያቱ ምንድን ነው ዑለሞቻችን የነቢያቶች ወራሾች ናቸው ለፍተው ደክመው ደረቅ ቂጣ በልተው በቆሎ ብዙ ጊዜያቶችን አሳልፈው በረሃብ እና በጥማት መስዋዕት ሆነው ዲንን ለዚህ ደረጃ ያበቁ ዑለሞቻችን ኮጥባ በማድረግ በተለያዩ የዳዕዋ መድረኮች ላይ በተለያዩ ሰዎችን በማስተማር ሂደት ላይ ያሉ ዑለሞችን ከመሬት ተነስቶ ትችት እነሱ ላይ መሰንዘር በጣም ያሳፍራል። የሰማቸውን ነገሮች ንገሯቸው። ከዚህ በፊት ቀብር ላይ እፍ ይላል ይመጣና፣ አነጋገራቸው ራሱ በጣም የሚዘገንን የሚሰቀጥጥ ነው። ቀብር ላይ ቀብር አሁን ዳዕዋ የሚያስፈልግበት ቦታ ነው ወይ? ዳዕዋ አያስፈልግም የሚል አመለካከት ይናገራሉ። ሲፈልጉ ደግሞ ሁጥባ ላይ በቃ በጣም በሚደብር በሚቀፍ መልኩ ዑለሞችን በማይወክልና በማይመጥን መልኩ ሁጥባውን ለመተቸት የሚሞክሩ ብዙ ሰዎች አሉ። ሁጥባ አደራረግን አሁን ምናልባት አንዳንድ ክፍተቶች ሊኖሩ ይችላሉ። ክፍተቶች ግን በእንደዚህ አይነት መልኩ አይደለም የሚታረሙት። አንዱ ይነሳና ሰው ሰልችቶታል፣ ሰው ደብሮታል፣ ተውሂድ ተውሂድ ሁሌ ተውሂድ ተውሂድ ትላላችሁ። ተውሂድ የደበረው ሰው የለም፣ ተውሂድ የሰለቸው ሰው የለም፣ ዳዕዋ የሰለቸው ሰው የለም። ከደበረህ አንተ እዛው ነሺዳ ጋር ሂደ ተቀላቀል፣ እዛው ሂደ እዛው የምትቀላቀልበት እዛው የአዳራሽ ፕሮግራምን ሂደ አሙቅ። ተውሂድ የደበረው ሰው የለም፣ የሰለቸውም ሰው የለም። ይህንን ልታቁ ይገባል። ተውሂድ ለሶስት ይከፈላል እያሉ ሰዎችን ያደርጋሉ። ምናም ወላሂ አላህን አቂባችሁን አታውቁም። መጨረሻችሁን አታውቁም። ዛሬ እነዚህ ዑለሞች እናንተ እንደምታገላብጡት ጎግል አይደለም ሰርች አድርጋችሁ እንደምታመጡት አይደለም። ጎግል ወይም ደግሞ ይሄ በሶሻል ሚዲያ የሚገኙ ጥራዝ ነጠቅ እውቀቶች አደብን አያስተምሩም። የተወሰነ ጭላንጭል የሆነ እውቀትን ነው ሊሰጡ የሚችሉት። አደብ አለመኖራችሁን ደግሞ እያሳያችሁን ነውእና አሁንም እደግመዋለሁኝ፣ ጥንቃቄ አድርጉ። ወደ ራሳችሁ ተመለሱ። አለበለዚያ ግን ዋጋ ትከፍሉበት አላችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።